ሰውነት ወደ ናይትሪክ ኦክሳይድ ይለውጠዋል። ይህ ውህድ የደም ስሮችን ለማስፋት የደም ዝውውርን ለመጨመር፣ እናም በልብ ላይ ያለውን ጫና ለመቀነስ ይረዳል። የቀይስር ጭማቂን በመደበኛነት ከጠጣችሁ ለልብና የደም ዝውውር ስርዓታችሁ ተፈጥሯዊ ድጋፍ እየሰጣችሁት ነው። ይህም የደም ስሮቻችሁ ንጹህ እንዲሆኑ እናም ለልብ በሽታ ሊዳደጉ ከሚችሉ ጎጂ ነገሮች ነፃ እንዲሆኑ ይረዳል። ቀይ ስር የደም ዝውውርን ከማሻሻል በተጨማሪ ኃይለኛ አንቲኦክሲዳንትና አንቲኢንፍላማቶሪ ባህሪያት ስላሉት ልብን ከኦክሲዲቲቭ ጉዳትና ብዙውን ጊዜ ለልብና የደም ዝውውር ችግሮች አስተዋጽኦ ከሚያደርጉ እብጠቶች ወይም ደግሞ ኢንፍላሜሽን ይከላከላል። በቀይስር ውስጥ የሚገኘው የሚሟማ ፋይበር ደግሞ ኤልድኤል ኮሌስትሮልን ወይም ደግሞ መጥፎ ኮሌስትሮልን በመቀነስና አጠቃላይ የኮሌስትሮል ሚዛንን በማሻሻል የአትሮስከለሮሲስ እናም የልብ ድካም ስጋትን በመቀነስ ረገድ ትልቅ ሚና ይጫወታል። ቀይስር ጤናማ የደም ግፊትንናም የደም ዝውውርን ከመደገፍ በተጨማሪ አጠቃላይ ጥንካሬን፣ ጉልበትንናም ጽናትንም ያበረታታል። ይህም የማንኛውንም ሰው የዕለት ተዕለት እንቅስቃሴ ታላቅ አካል ያደርገዋል። በየቀኑ አንድ ብርጭቆ የቀይስር ጁስን በአመጋገባችሁ ውስጥ በማካተት የልብ ጤናችሁን ለመደገፍ የደም ዝውውርን ለማሻሻልና ሰውነታችሁ ጠንካራ እናም ጤናማ ሆኖ ለመቆየት የሚያስፈልጉትን ተፈጥሯዊ ንጥረ ነገሮችን ለመስጠት ቀላል ግን ኃይለኛ የሆነ እርምጃ ነው። ታዲያ ለምን ትጠብቃላችሁ? ዛሬውኑ የቀይስር ጁስን መጠጣት ጀምሩ እናም የልብና የደም ዝውውር ጤናችሁን እናም ደህንነታችሁን እንዴት እንደሚለውጠው በራሳችሁ ላይ ተመልከቱ። ቀይስር ገንቢ ብቻ ሳይሆን በርካታ የጤና ጥቅሞችም አሉት። በተለይም ለልብ ጤና ቀይስር እናም የቀይስር ጭማቂ የልብ በሽታ ለመከላከል የሚረዱባቸው በርካታ መንገዶችን በዝርዝር ልንገራችሁ። አንደኛ ቀይስር በናይትሬትስ የበለጸገ ስለሆነ ነው። ቀይስር በውስጡ ብዙ ናይትሬትስ አለው። ይህም ሰውነት ወደ ናይትሪክ ኦክሳይድ ይለውጠዋል። ናይትሪክ ኦክሳይድ የደም ስሮችን ለማዝናናትናም ለማስፋት የደም ፍሰትን ለማሻሻል እናም የደም ግፊትን ለመቀነስ ይረዳል። የደም ግፊትን ለመቆጣጠር ይረዳል። ጥናቶች እንደሚያሳዩት የቀይስር ጭማቂ መጠጣት የሲስቶሊክናም የዳይስቶሊክ የዳያስቶሊክ የደም ግፊትን በከፍተኛ ሁኔታ ሊቀንስ ይችላል። ይህም የልብ በሽታ ስጋትን ይቀንሳል። ሁለተኛ የአንቲኦክሲዳንት ባህርያት አለው። ቫይታሚኖችና ማዕድናቶችን ይዟል። ቀይ ስር እንደ ቫይታሚን ሲ እናም ቤታ ላይም ባሉ አንቲ ኦክሲዳንቶች የተሞላ ነው። ይህም በሰውነት ውስጥ ኢንፍላሜሽንን እናም የኦክሲዲቲቭ ጉዳትን ለመቀነስም ይረዳል። ቀይ ስር ልብንም ይጠብቃል። አንቲ ኦክሲዳንቶች የደም ስሮች ላይ የሚደርሰውን ጉዳት በመከላከል ና የአትሮስክለሮሲስ ወይም ደግሞ የደም ስሮች መጥበብ ስጋትን በመቀነስ ልብን ከጉዳት ይከላከላሉ። ሶስተኛ ቀይ ስር አንቲ ኢንፍላማቶሪ ውጤቶች አሉት። ስር የሰደደ ኢንፍላሜሽን ለልብ በሽታ የታወቀ ስጋት ነው። በቀይ ስር ውስጥ የሚገኙት አንቲ ኦክሲዳንቶች በሰውነት ውስጥ ኢንፍላሜሽንን ለመዋጋት ይረዳሉ፣ በዚህም የልብ ጤናን ይደግፋሉ። ቤታ ላይንስ ለቀይስር ቀለማቸውን ከመስጠት በተጨማሪ የልብና የደምስር ወይም ደግሞ የካርዲዮቫስኩላር ጤናን የሚረዱ አንቲ ኢንፍላማቶሪ ባህርያት አሏቸው። አራተኛ፣ ቀይስር የኮሌስትሮል መጠንንም ይቆጣጠራል። ቀይስር የሊፒድ ፕሮፋይልን ለማሻሻልም ይረዳል። የቀይስር ጭማቂን አዘውትሮ መጠጣት የተሻሻለ የሊፒድ ፕሮፋይል፣ ዝቅተኛ የኤልዲኤል ወይም ደግሞ መጥፎ ኮሌስትሮል እና ከፍተኛ የኤችዲኤል ወይም ደግሞ ጥሩ ኮሌስትሮል መጠን ጋር ተያይዟል። ቀይስር የልብ በሽታ ስጋትንም ይቀንሳል። የኮሌስትሮል መጠንን በማሻሻል ቀይስር የልብ በሽታ እናም ሌሎች የልብና የደምስር ወይም ደግሞ የካርዲዮቫስኩላር ችግሮች ስጋትን ለመቀነስም ይረዳል። አምስተኛ ቀይስር የፋይበር ይዘትም አለው። ቀይስር ጥሩ የአመጋገብ ፋይበር ምንጭ ነው። ይህም ጤናማ የኮሌስትሮል መጠንን ለመጠበቅ እናም የልብ ጤናን ለማሳደግ አስፈላጊ ነው። የምግብ መፈጨት ጤናንም ይደግፋል። ቀይስር የምግብ መፈጨትንም ይረዳልና ይሁድ ድርቀትን ለመከላከል የሚረዳል። ይህም ለአጠቃላይ ጤና አስተዋጽኦ ያደርጋል። ስድስተኛ ቀይ ስር የደም ስኳርንም ለመቆጣጠር ይረዳል። ቀይ ስር ዝቅተኛ የግላይሲሚክ ኢንዴክስ ያለው ሲሆን የደም ስኳር መጠንን ለመቆጣጠር ይረዳል። ይህም ለስኳር ህመምተኞች ወይም ለልብ በሽታ ተጋላጭ ለሆኑ ሰዎች ጠቃሚ ነው። ቀይ ስር የኢንሱሊን ሴንሲቲቪቲንም ያሻሽላል። የተሻሻለ የኢንሱሊን ሴንሲቲቪቲ የሜታቦሊክ ሲንድረም ስጋትን ሊቀንስ ይችላል። ይህም የልብ በሽታ ስጋትን የሚጨምሩ ሁኔታዎች ስብስብ ነው፣ የሜታቦሊክ ሲንድረም የምንለው። ሰባተኛ ቀይስር የአካል ብቃት እንቅስቃሴ አፈጻጸምንም ያሳድጋል። በቀይስር ውስጥ የሚገኙት ናይትሬትስ የኦክሲጅን አጠቃቀምንና ምጽናትን በማሻሻል የአካል ብቃት እንቅስቃሴ አፈጻጸምንም ሊያሻሽሉ ይችላሉ። መደበኛ የአካል ብቃት እንቅስቃሴ ለልብ ጤና በጣም ወሳኝ ነው። ቀይስር የልብ ተግባርንም ያሻሽላል። የተሻለ የአካል ብቃት እንቅስቃሴ አፈጻጽም የተሻሻለ የልብ ተግባርና የልብና የደም ስር ወይም ደግሞ የካርዲዮቫስኩላር ብቃትን ያሻሽላል። ይህም ለአጠቃላይ የልብ ጤና አስተዋጽኦን ያደርጋል። ስምንተኛ ቀይስር ጤናማ ክብደትንም ይደግፋል። ቀይስር ዝቅተኛ ካሎሪ ያለውና በውስጡ ብዙ አስፈላጊ ንጥረ ነገሮችን የያዘ ነው። ይህም ለልብ ጤናማ አመጋገብ ታላቅ አካል ያደርገዋል። ጤናማ ክብደትን መጠበቅ የልብ በሽታ ስጋትን ለመቀነስ በጣም ወሳኝ ነው። በአጠቃላይ ቀይስር ወይም ደግሞ የቀይስር ጭማቂን በአመጋገባች ውስጥ ማካተት ከደም ግፊት መቀነስ እስከ ኢንፍላሜሽን መቀነስና የኮሌስትሮል መጠን መሻሻል ድረስ በርካታ የልብና የደም ስር ወይም ደግሞ የካርዲዮቫስኩላር ጥቅሞችን ሊሰጥ ይችላል። እነዚህ ነገሮች በጋራ ለልብ በሽታ የመጋለጥ ዕድልን ይቀንሳሉ። ሆኖም ለተመቻቸ የልብ ጤና የተመጣጠነ አመጋገብንና ጤናማ የአኗኗር ዘይቤን መጠበቅ አስፈላጊ ነው። በተለይም ነባር የጤና ችግሮች ካለባችሁ በአመጋገባችሁ ላይ ትልቅ ለውጦችን ከማድረጋችሁ በፊት ሁልጊዜ ከጤና እንክብካቤ አቅራቢያችሁ ጋር ወይም ደግሞ ከዶክተራችሁ ጋር መማከር ያስፈልጋል ማለት ነው።